ሰላም እንዴት ናችሁ? እኔ አንያኖስ አዱኛው ባላለሁኝ የካምፓስ ተማሪ ነኝ። ጎን ለጎን ደግሞ ቢዝነስ እየሰራው ገኛለሁ። እንግዲህ ምን አይነት ቢዝነስ ነው? የግል ስብና ስልጠና ከሚሰጥ ድንቅ ሀገር በቀል ኢንተርናሽናል ቢዝነስ ካምፓኒ ላይ ጆይን አድርጌ እየሰራው ገኛለሁ። እና ምን መሰላችሁ ይህ ሸር ካምፓኒ ነው ማለት ነው። እንግዲህ ከ1998 ጀምሮ እስከ 2012 ብዙ ሪሰርቾችን ሪሰርች ሲያደርግ ቆይቶ ኋላ መጨረሻ ግን በ2012 የግል ስብና ስልጠና ብሎ ይዞልን መጥቷል ማለት ነው። እንግዲህ የግል ስብና ስልጠና ማለት ደግሞ አእምሮ እንዴት እንደሚሰራ መማር መቻል ማለት ነው። ሰብኮንሽስ ማይንድ ይባላል ከዜሮ ማለትም ከሶስት ወር እስከ ስምንት ዓመት እድገቱን የሚጨርስ እና ይህንን ለስኬት ፕሮግራም ማድረግ ነው። እና ካምፓኒውን ይዞልን የመጣ ከዛ ፐርሰናል ዲቨሎፕመንት ነው በቃ እንዳጠቀላይ አመለካከታችን ተቀይረን በፋይናንሻል ነጻነት ልናገኝበት የምንችል። ለምን በአፓርታይ የመንግስት ሰራተኞች ሆነ ጎን ለጎን እየሰሩ ተማሪዎች ሆነ ጎን ለጎን እየሰሩ ቢዝነሱ ላይ በጣም አዎንታዊ የሆነ ለውጥ አመጣውበታል፣ ማለት ነው እና እናንተም ከኔ ጋር ጆይን አድርጉና አብረን እንስራ ቢዝነስ ላለሁኝ። ቴንኪዩ።